ሰላም ለእናንተ የሆኑ ውድ ቤተሰቦች እንደምን አላችሁ? እንኳን አደረሳችሁ። በእለቱ ታስበው እና ተከብረው ለሚውሉ አመታዊ ወርሃዊ ቅዱሳን በዓላት። በስመ አብ ወወልድ ወንፈስ ቅዱስ አሐዱ አምላክ አሜን። መልክዐ አቡነ ቀውስጦስ ጻድቅ ብርሃናዊ። ፀሐይ ብርሃኑን እስኪጨልም ድረስ መከላን የተቀበልክ ክርስቶስ ሆይ በመስቀልህ የፈሰሰ ደምህን ቀለም አድርገህ የመንፈሳዊ አቡነ ቀውስጦስ ጻድቅ የዜናውን መጽሐፍ የመልአኩንም ሰላምታ በልቤ ሰሌዳ ጻፍ። ሰላም ለዝክረ ስምክ አስቀድሞ ለተጠራው ለስምህ አጠራር ሰላምታ ይገባል። ዳግመኛም ጥቁር ለሆነ የራስ ጸጉርህ ሰላምታ ይገባል። ፍጹም የሆነኸው የተክለ ሃይማኖት ልጅ ቅዱስ አቡነ ቀውስጦስ ጻዲቅ ሆይ በእነርሱ ላይ ሰላም የሚሰፍን በስም አጠራራቸው ከፍ ከፍ ያሉ እና የከበሩ አባቶ እያመሰግኑሃል። ሰላም ለርእስከ በአንገትህ ዙፋነ አድርጎ ለተቀመጠው ራስህና እንደ ፀሐይ ለሚያበራው በደስታ የተሞላ ፊትህ ሰላምታ ይገባል። ቅዱስ አቡነ ቀውስጦስ ጻዲቅ ሆይ ከልጅህ ጥሩ ምግባር በምታስተምረ ጊዜ ኃጢአተኛ ውድቀት መዋረድን ከራሴ ላይ ትወገዳለች። በአፍ ቅዱሳን አባቶች ክብርን አጎናጽፈኝ። ሰላም ለቀራንብትከ የመጽሐፍ ሚስጥርን ለሚመረምሩ ቅንድቦችህና የተገለጠው ለሚያዩ አይኖች ሰላምታ ይገባል። የከበረህ ቅዱስ አቡነ ቀውስጦስ ጻድቁ የደብረ ሊባኖስ መሰረት! አንተ ነህ። መሬታዊ ስጋ ኃጢአቷን ታስወግድላት ዘንድ አንተን ብቻ ትተማመናለች። ሰላም ለአእዛኒከ፣ በተቀደሰች የኦሪስ ሥርዓት የተሰራውን የወንጌል ትእዛዝ ለመስማት ለተከፈቱ ጆሮዎችህ ሰላምታ ይገባል። ቅዱስ አቡነ ቀውስጦስ ጻድቅ ሆይ! የሰው ልጆች አመሰግኑሃል። የኃጢአተኛ ሰው ተስፋ የሆነው የተቀዳው የኢየሱስ ደም በየጊዜው በመስቀል ጽዋ ጠጣኝ። ሰላም ለመላትህ ይከብድ። እንደ ዝጌ ሮማን ቀያይ ለሆኑ ጉንጮችህና መልካም መዓዛ ያለው! ሽቱ መፍለቂያ ለሆኑ አፍንጫዎች ሰላምታ ይገባል። የተላላቆች ቅዱሳን መጸጊያ የሆንከው ብሩክ ቅዱስ አቡነ ቀውስጦስ ጻድቅ ሆይ! ከፈተናና ከሰይጣን ጦር አሳልፈሃለሁ በብዙ ደስታም ከኔጋ ትኖራለህ በለኝ። ሰላም ለከናፍሪከ በዝምታ የታቀቡ ከንፈሮች እና መዝጊያው ፍጹም ትዕግስት የሆነ አፍህ ሰላምታ ይገባል። ቂምና በቀል የማትወድ ቅዱስ አቡነ ቀውስጦስ ጻድቆይ ጌታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ የገለጠው ምስጢር ግለጥልኝ፣ ማህተቡንም አሳየኝ። ሰላም ለአስናኒከ በወተት የታጠቡ ጥርሶችህና የሚጣፍጥ ንግግር ለሚያደርግ አንድ በትር ሰላምታ ይገባል። የአሕዛብና ሕዝብ ሕዝብ መምህር የሆንከው የተመረቅ ቅዱስ አቡነ ቆስጦስ ጻድቁ ጌታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ የገለጠው ምስጢር ክለጥልኝ ማህተቡንም አሳየኝ። ሰላም ለአስናኒከ በወተት ለታጠቡ ጥርሶችህና የሚጣፍጥ ንግግር ለሚያደርግ አንደበትህ ሰላምታ ይገባል። የአሕዛብና ሕዝብ ሕዝብ መምህር የሆንከው የተመረክ ቅዱስ አቡነ ቀውስጦስ ሳዲኮይ የንጹሐን ገንዘብ የሆነች ጥበብ ዘወትር ታመሰግንሃለች፣ ለብቻ በጸጋ አባትነትህ ትገኛለች ትገኛለችና። ሰላም ለቃልከ የሰናይ መንፈስ ቅዱስ ቃል የሆነው ቃልህና በውሃ ላይ ለሚቀድስ እስትንፋስ ሰላምታ ይገባል። በአባይ ምድር ሸዋ አረፍት የሆነው ቅዱስ አቡነ ቀውስጦስ ጻድቆይ የተሳሳተውን ሀጽያተኛውን ሰው ገድለው ሰምቶ ባመነ ጊዜ ከሚያቃጥል ሀጽያት ይድናል። ሰላም ለጉሬኤከ መልካም ትእዛዝን ለሚያፈልግ ጉሮሮ በቀና አምላክ የጸናን አንገትህ ሰላምታ ይገባል። ያዘነ ልቦና አይንም አስደስተው ወይን ቅዱስ አቡነ ቀውስጦስ ሳዲኮይ በሰማዊ ከዋክብት እንደሚመሩለት እኔን ደግሞ ዳግምህ ምረትን ትምራኝ። ሰላም ለመትከፍትከ የኃጢአት ልብስ ያልለበሰ ትከሻህና የቅዱሳን አስኬማ የለበሰ ዘባንህ ሰላምታ ይገባል። መጎስን ትሰጥኝና ኃጢአትን ከኔ ታስወግድልኝ ዘንድ ቅዱስ አቡነ ቀውስጦስ ጻድቅ ሆይኔ ታናሽ ልጅ አመሰግንሃለሁ። ሰላም ለእንግዳ አከበጸ መስቀል ያጌጠ ደረትህና የአማረ ሽቱ የሚያሸት ህዝብ ሰላምታ ይገባል። የምስጋና ባለቤት ቅዱስ አቡነ ቀውስጦስ ጻዲቅ ሆይ፣ ሕያውነህ ሰላም ተገልጦ ብርሃን ይታይ ዘንድ የአፍህ ሞገስ በአፌ ውስጡ ተከማይቷል። ሰላም ለአዕዳዊ ከየፈጣሪያቸው የፈጣሪያቸው ሥጋ ለፈተቱት እጆችህና እንደ ብረት ሀፂን የጠና ወረቶችህ ሰላምታ ይገባል። የምትጠብቅ ኃያል ቅዱስ አቡነ ቀውስጦስ ጻድቅ ሆይ፣ በውጭ እንዲያልቀር ወዴ ውስጥ አስገባኝ በዝርቅህ እኔ ኃጢአተኛውን ታጸድቀኛለህና። ሰላም ለኵርናዕ ከወለመታ ክፍቲ ከ ቅዱስ አቡነ ቀውስጦስ ጻድቅ ሆይ፣ የአንዲት ጉባኤ መስፈርት በትር የሚመጥል ለሁለቱም ክንዶች እና ክርንህ ኩርና ምህ ሰላምታ ይገባል። አባ አባ በችግር ጊዜ ረዳት ተሆነ ዘንድ የዝርቅ ኃይልን ይከልላይልም ዘንድ ይታመንብሃለው። ሰላም ለእራህ ከ ያስሩ ጣቶች መሰረቶች በስም አምሳል መብራት የሚያበሩ መዳፎቹ ሰላምታ ይገባል። ንጹህ በግ የሆነው ቅዱስ አቡነ ቀውስጦስ ጻድቅ ሙሴ ሆይ፣ የሰው ግፍ በላዬ ላይ እንዳይኖር፣ የጸጋ ምሥጢር ከእኔ ጋር ይኑር። ሰላም ለአስፈረ እደገ። በጣቶች ላይ የሚያበሩ የእጆች ጥፍሮችና የአራዊቶች ደስታ። የተወጉ ጎኖቹ ሰላምታ ይገባል። ቃል ኪዳንና መሐላን የተከበር ከቅዱስ አቡነ ቀውስጦስ ጻድቅ ኖሮ ስሆይ፣ የገዳም አንበሳና እና ተኩላ ላንተ ይገዛሉ፣ ከገዳሙ ችግርን አስወግደሃልና። ሰላም ለከርስ ከምሳሌ። ለሌለው ሆዲህና እንደ እንቁ ለሚያበራ ልብህ ሰላምታ ይገባል። ንጹህና ድንግል የሆንክ ሱራፌል ቅዱስ አቡነ ቀውስጦስ ጻዲቆይ ከሐዘን እና መከራ ታድነህ ዘንድ ያንተን ከሁሉም በላይ መጠጊ ያደረገ ሁህ። ሰላም ለኩለያት ከወለ ህሌና ከየአእላፍ ነዳያን ችግር እንዲህ ፈጣሪ ቻይ ለሆነ ኩለያትህና የሁሉ ምንጭ ለሆነ ህሌና ሰላምታ ይገባል። ቅዱስ አቡነ ቀውስጦስ ጻድቆይ ጽርቅ ህዋዚያትን ያስወግዳል። ገዳይ ከሆነው የመናገር ወጥመድ ሰውረኝ አድነኝ፣ በልቡ ይመኛልና። ሰላም ለአማትከ እንደ በረዶ ለሚያበራ አንጀትህና ልማድ ለሌለው ውስጣዊ ገንዘብህ ሰላምታ ይገባል። እግዚአብሔር ወልድን የወለደች የእመቤታችን ወዳጇ ቅዱስ አቡነ ቀውስጦስ ጻድቆይ ንጹሐን ሰዎች ከሚጠሉት ከባድ የኃጢአት ጠበኝ እንዲሁም አንፃኝ። ሰላም ለህንብርት በሆድህ መሃል ለተፈጠረው ህንብርትህና የጋጋ ቅናት ያዋረደ ወገብህ ሰላምታ ይገባል። ቅዱስ አቡነ ቀውስጦስ ጻዲቅ ሆይ የተወደደ ዳዊት መዝሙር በምትዘምርበት ጊዜ የተወረዱ ጥላቶችህ እንደ ውሻ ሀገር ለሀገር ይዞራሉ። ሰላም ለአቋፂ ከየመቅደስ ምሰሶዎች ለሚመስሉ አቋያጽህና በስግደት ለኖሩ ጉልበቶች ሰላምታ ይገባል። ቅዱስ አቡነ ቀውስጦስ ጻድቆይ በሰማይ ከመላእክት ጋር ትኖራለህ። የመጽሐፍ ምክርን ምከረይ ከሁሉም በላይ ጥበበኛ አድርገኝ። ከሰይጣን መንገድ ከሁሉም ኃጢአት አውጣኝ። ሰላም ለአጋሪ ከአናስትና አቆት ለረገጡ እግሮችህና ከእነርሱ ጋር የሚሄዱ ተረከዞችህ ሰላምታ ይገባል። ቅዱስ አቡነ ቀውስጦስ ሳዲቅ ሳሙኤል ሆይ ለእግዚአብሔር በሰማይ ድምፁ ነ ብዙ ጥላቶች እምቢ በማለታቸው ተሰነካከሉ በመንገዳቸውም ከመሄድ ምስትያጥ ሆኑ። ሰላም ለመከየዲከ በጊዜ ጸሎት ለሚማልዱ ለእግሮችህ አረማመድና ከነርሱ ከእነርሱ ጋር ለተቀናጁ ጣቶችህ ሰላምታ ይገባል። የቅድስት ቤተ ክርስቲያን ካህን ጳውሎስ ቅዱስ አቡነ ቀውስጦስ ጻዲቆይ ለዝች አጸዴ ወይን እግዚአብሔር ከጥንት ጀምሮ መርዷታልና የጠና ረድቷ መከራ አይድረስባትም። ሰላም ለአስፋረ እግርከ ብሩሃን ለሆኑ የእግር ጥፍሮች እና የአዳም ከለላ የሆኑ ስነ ቁምህ ሰላምታ ይገባል። በህይወት የምትኖር ቅዱስ አቡነ ቀውስጦስ ጻድቆይ ለባህር የእግዚአብሔር ባለሟል ነህ። ያንተ ልጆችም ከእናታቸው ማህፀን የተመረጡ ናቸው። ከሞት ወጥመድ የሚያመለጡ እና የዳኑ ናቸው። ሰላም ለመልክዕከ ከአዳም መልክ ለተሳለ መልክዕና ገድል ለፈጸመ ለጻተ ነፍስህ ሰላምታ ይገባል። ለኢየሱስ ክርስቶስ መስቀል ክብር ያለ ቅዱስ አቡነ ቀውስጦስ ጻድቅ ሆይ፣ በመስቀል የህማሙ ኃይል የሆነ ህይወትን ስጠኝ፣ ዓይንህ ሥራዬ ቁስልን ይፈውሳልና። ሰላም ለበድነ ስጋ ከሁሉም ልጆች በርሱ ለሚታመኑ በድነ ስጋ ሰላምታ ይገባል። በሚገባ የቅዱስ አንገድ ሊፈጸምክ ቅዱስ አቡነ ቀውስጦስ ጻዲቆ የምጥን ኃጢአተኞች ከህግ ልጆች ተለዩ። በብዙ ገድል አማካኝነት በህጉ ላይ ጸኑ። ሰላም ለግዝነተ ስጋከ ተአምራት ላደረገው ሁለት ተገነዘው ስጋህና ሙትና አስነሳው መቃብርህ ሰላምታ ይገባል። ቅዱስ አቡነ ቀውስጦስ ዛዲኮይ ጽርቅህን በግልጽ ያሳየኛል። እስጢፋኖስ አእላፍ የዴም ሰማዕት አደራ ሌላ ደግሞ ማርያም ረፍቷን አመታች! ሰላም ለቆብከ ወለአስኬማከ አምላክ ከመላእክት ካለ ባረካቸው ለቅዲስ አስኬማህና ቆብህ ሰላምታ ይገባል። የሰርማት ምድር ፈለግ ምንጭ ሆንከው ቅዱስ አቡነ ቀውስጦስ ጻዲቆይ በዘጠኝ ሰዓት መስዋዕት በሚያቀርቡበት የአላፍ ካህናት መስዋዕት በእጅህ አሳረግ። ሰላም ለበትረ እዴከ ወለ መስቀልህ ከሰላም እና ምክር ለሚያመጡ ለእጅህና እና በትር እና ለከበረ መስቀል ሰላምታ ይገባል። የተወደደ የአሮኖሪዎስ ጓደኛ ቅዱስ አቡነ ቀውስጦስ ጻድቁ ሆየ ኃይል፣ ጸጋ፣ የአእምሮ ጥበብ እና ምክር ናቸው። በኃጢአት የጨቀየ ሰው ከጸጋ ይካፈል ዘንድ ወዳለው ሰላም ለበአትክ ከበብዙ ደስታ ሆነው መላእክት ለሚጎበኙት በአት ሰላምታ ይገባል። በመቶ አእላፍ ስግዴትን የምትሰግድ ቅዱስ አቡነ ቀውስጦስ ሳዲቆይ ሞት እንዳያስደነግጠኝ በምኖርበት ኑር። የኔ ሥጋም መሬት አይንካው። አመሀ መላእክት የሀያ አራት መላእክት አመሀ በመጉበር የእኛ የመላእክት ስጦታ በሚሰበስቡ ቃል በየሥርዓቱ ሳቀርብ ቅዱስ አቡነ ቀውስጦስ ጻድቅ ሆይ በየዕለቱ ትቀበለች ዘንድ እንዲሁም የሁለት ዘመናት በረከትን ተሰጸይ ዘንድ ያንተ ፈቃድ ይሁን። የነፍሴ መባረክን ወዳለሁና ኦ አምላከ ቅዱስ አቡነ ቀውስጦስ ጻድቅ አቤቱ የቅዱስ አቡነ ቀውስጦስ ቀውስጦስ ጻድቅ አምላኮ፣ እኔን አገልጋይህን ከመከራ ሥጋ ከመከራ ነፍስ ዘወትር በየጊዜውና በየሰዓቱ አድና፣ ይጠብቀኝም ለዘላለሙ አሚን።